ቃል እናቴ ናት ላለችዋ ሴት ለሰላም በሻይ መልኩ ማለትም በምግብ መልኩም ሆነ በሻይ መልኩ ልሰጣት የነበረውን መድኃኒት ብሌን ታውቃለች። እናም ስለምተከታተላት ስለነበር በሻዩ ላይ መድኃኒት አድርጋ ለሰላም ስታቀርብላት በአጋጣሚ ስኳር ስላልነበረ ቃል ስኳር ለማምጣት ወደ ኬችን ትሄዳለች። ብሌን ይህ ምንድን ነው ስትል ሻይ ነው፣ ስኳር ልታመጣ ሄዳ ነው ቃል ስትላት፣ ቆይ ጠረጴዛውን ላጽዳ በማለት ብሌን ሻይ ቦታውን ትቀያይረዋለች። እናም ቃል ያንን ሻይ የኔ ነው ብላ ስኳሩን አምጥታ ስኳር ጨምራ አማስላ ትጠጣለች። ሰላምን በራሷ በኩል የነበረውን ሻይ ጠጥታ በጣም ቆንጆ ሻይ እንዳፈላች ና ጥሩ ሻይ እንደሆነ ለልጇ ለሰላም ሰላም ትነግራታለች። ቃልም እንደዚህ ቆንጆ ነው አይደል እማዬ እያለች ሻዮቿን አንድ ሁለት ሶስቴ ፉት እንዳለች ራሷን ያማታል በዛን ሰዓት ብሌን በጣም ትደነግጣለች። ምክንያቱም አይታት ስለነበር ወይኔ ጉዴ ጭካኔ እያለች ነበር ቁማ። እናም ያንን ሻይ ልክ እንደጠጣች ራሷን ሲያማት ራሷ እናቴ ልሞት ነው ራሴን አመመኝ ትላታለች። ምንድን ነው ትኩሳት ሁሏለች ስትል፣ ሰላምም ሰውነቷን ስትደባብስ ትኩሳቷ እየጨመረ ይመጣል። መድኃኒቱ እንደተጠቀሙት ትኩሳትና ከፍተኛ የራስ ምታት እንዳለው ከዛም ከደቂቃዎች በኋላ ደግሞ ሆድ ቁርጠት እንዳለውና ወተት ካልጠጣች እንደሚገላት ነግሯት ነበረ። እናም ውሃም አምጪ ብላ ውሃ ስትሰጣትም ምንም መፍትሄ አልነበረውም። እንደምንም ተጣጥራ ቃል ወተት ስጡኝ ስትል ለእናቷ ትናገራለች። ሰላምም ወተት አምጭላት ማትላትና ለብሌን ወተት እንድታምጣላት ታዛታለች። ብሌንም እየሮጠች ሂዳ ወተቱን አመጣችላትና ከጠጣች በኋላ ወደ ላይ ሲላት ይወጣላታል በወተቱ ምክንያት። በዛም ምክንያት ብሌን ይቅርታ ቃል እኔ ነኝ የሻይ ቦታውን ቀያይሬው እየጠጣሹ እና ያመመሽ ስትላት ቃልም በጣም ትናደድና ወይኔ አንቺ ነሽ ለካ ለሴትዮዋ ያዘጋጀው ትንሽ ሻይ ለን የሰጠሽኝ ልትገይኝ የነበረው ስትል በጣም ትናደዳለች። ሰላምም ግራ ገብቷት ልጄ ቆይ ምንድን ነው ይህንን እንደዚህ ለሞት የሚያደርስ ሕመም በአጋጣሚ በደቂቃዎቹ ውስጥ አሁን ደና አልነበርሽ እንዴ ስትላት አይ ምንም ደህና ነኝ። አሁን ስትልናቷን ታረጋጋታለች። ሰላም ለወንድሟ ደውላ ልጄን አሟታል ሐኪም ቤት እንውሰዳት፣ ድረስልኝ ብላው ነበረ። እናም እሱም ከደቂቃዎች በኋላ ነገሮች ሁሉ ከተረጋጉ በኋላ ይመጣና ሰላምም የምትሄድበት ጉዳይ ስለነበራት እና ሰላምም የምትሄድበት ቦታ ቀጠሮ ስለነበራት፣ በቃ ወንድሜ አንተ ከመጣህ ልጄን እሂድልኝ እዩን የምሄድበት ቦታ ለደርሼ ልምጣ፣ ልጄ ቃል ካልተሻለሽ ቅር ካላለሽ ልሂድ፣ አይ ካልሽ ደግሞ ችግር የለም መቅረት እችላለሁ፣ ስትላት፣ አይ ሂጂ እናቴ ትላታለች። ወንድሟም ሂጂ ችግር የለም፣ እኔ ያለው ይላትና፣ ሰላምም ተነስታ የልጇን ግንባር ስማ ትሳት ትሄዳለች። በዛን መሀል ቆይ ምንድን ነው የተፈጠረው? ቃል ምንድን ነው ንገረኝ እስኪ ሲላት ይቺ የተረገመች ልጅ ናት እኮ መድኒት ያደረግኩበትን መርዙን የጨመርኩበትን ሻይ ጠረጴዛ ጸዳለው፣ ብላ ወደ እኔ ቀያየረችው የእኔን ለሰላም የሰላም ለን ያደርገው እኮ ነው። እኔ ስኳር ላመጣ ሄጄ ነበረ። ስትለው እሷ እንዴት መድኒት እንዳለው ልታቀ ቻለች? ይላታል ምክንያቱም ምግቡ ላይ መድኒት ስጨምር አይታይ ነበረና በዛ ትከታተለኝ ጀምራለች። አሁን ስትለው እንዴት አንቺ እንደዚህ ልታሳያት ትችያለች? በድብቅ ነው እንጂ እንዴት እሷ ልታቀ ትችላለች? ምክንያቱም እሷ ካወቀች ነገሩ ሁሉ ይበላሻል እኮ ደግሞ አሁን ሰላም እንድትሞት አልፈልግም ይላታል። ሌላ ችግር ተፈጥሯል ሲላት እኮ ምን አይነት ችግር ነው የተፈጠረው? ምንድን ነው? ምክንያቱም ሰላም የቤቱን ቅርብ ጊዜ ስለገዛችው ቤቱን ገና ስሙ አልተዘዋወረም በሷ ስም አልሆነም ስለዚህ የቤቱ ስም እስከሚዞር ድረስ የሰላም መኖር ያስፈልገኛል ይላታል እኮ እንዴት ምክንያቱም ሰላም መኖር አለባት በህይወት ሰላም ከሌለች ከሞተች አንቺም ወንሽኔም ቦታውን አናገኘውም ስለዚህ ቤቱን ማግኘት የምንችለው ሰላም በስሟ ስታዞረው ብቻ ነው ይላታል ስለዚህ እናታደ ሰላም ገና ቤቱን እስከምታዞር ድረስ እዚህ እድሜ ያለሽ እያልከኝ ነው ስትለው አዎ ግን ደግሞ ብሌንና ሰላም መስቀራረብ የለባቸውም ብሌንን ማራቅ አለብሽ እንደምንም ብለሽ ብሌን እዚህ ቤት እንድትወጣ ማድረግ አለብሽ ይላታል እኮ እንዴት አድርጌ ከሰላም ጋራ የምትጠላበት መንገድ ፈልጊ ይላታል በጣም ጥሩ ግን ቆይ እቺ ልጅ እኔ እገላታለሁ አዎ ብሌን መኖር የለባትም ወይ መሞት ወይ ከዚህ ቤት መባረር አለባት ይላታል እኮ እኔም አሁን ይጃሌለ የምገላት ብላ ከተቀመጠችበት ብድግ ስር የደርዛ ቆጭ አሁን አሁን ነው እንዴት ልትገድ የምትነሹ መጀመሪያ ማናሳያለሽ መድሀኒቱን ስታደርጊ በጥንቃቄ አጨምሪም ነበር ሲል ይቆጣታል አሁንም ቢሆን በጥንቃቄ ተጠቀሚ ነግሬሻለሁኝ፣ ወይ ልጅቷንም ሆነ ሰላምን የሆነ ነገር ማድረግ ስትፈልጊ በድብቅ ነው ማድረግ ያለብሽ። እንዴት እንደዚህ ታደርጋለሽ? ይላታል። እሷም ስለዚህ ሰላም እንዳትገያት፣ ግን ደግሞ ሰላም እና ይቺ ብሌን የምትባል ልጅ አብረው እንዲሆኑ እንዳትመርጭላቸው፣ እንዳትፈቅጅላቸው ከሰላም ጋራ የሚጣሉበት እና ሰላም ከዚህ ቤት እንድታባረራት ማድረግ አለብሽ ይላታል። እሷም እሺ ትልና እሱ ባላት መሰረት ሰላም ከቤት ወጥታ ስለነበረ ያንን ነገር ሁሉ ለማድረግ ሰላምም ምግብ ሰርታችሁ ጠብቁኝ ብላ ስለሄደች ልጇ ቃል ነበረች። ለእናቷ መድኒት ለመስጠት ስለምትፈልግ እሷ ነበረች ጉድ ጉድ የምትለው ወደ ኪችን። እናም ምግብ ስታቀርብ መድኒት ስትጨምር ብሌን ታያታለች አሁንም ምግቡ ላይ። ግን ደግሞ መድኃኒት የጨመረችበትን ምግብ ለእናቷ አላቀረበችላትም። የጨመረችበትን ምግብ እዛው ኪችን አስቀምጣ ሌላ ምግብ ነበረ አቅርባ ይዛላት ሄደችው። ብሌንም እንደተለመደው ያችን ሴት ለመጠበቅ ስትሄድ የእጅ ውሃ አምጪላት ለእናቴ ትላታለች። እሺ ብላ የእጅ ውሃ ይዛላት ሄዳ ካስታጠበቻት በኋላ ሰላም የምንጀራውን ስትቀምስ ልትጎርስ ወዳፏ ስትል እትዬ እንዳትጎርሽው ትላታለች እኮ። ለምን ስትል ስጠይቃት ምክንያቱም መርዝ አድርጋባታለች መርዝ አርጋበታለች ስትል ትነግራታለች። ምን ስትል እንዴት ነው ያንቺ እናቴ ልገል መርዝ የማደርገው እንዴት? ምን ማለትሽ ነው ስትል ቃል ትመልስላታለች ብሌንም በዛን ሰዓት በቃ ስታረጊ ስላየች ነው ትናንትና የሚያንን ሻይ የጠጣችው እኮ ላንቺ መርዝ የተጨመረበትን ነው ትላታለች። ሰላም ግን ቦታ አልሰጠችም። እያመነችው ልጅ የተባለችው አንቃል ነው። ግን ትክክለኛ ልጅና እናትና ልጅ ብሌንና ሰላም ቢሆኑም ሰላምም ልጇ ብሌን መሆኗን አታቅም። ብሌንም እናቷ መሆኗን አላወቀችም። ግን ደግሞ ሴት ስለሆነች እናት ስለሆነች እሷን መጠበቅ ትፈልጋለችና እሷም አሁን ገና መጣሽልኝ፣ ከዚች ሴትዮ ጋር ማለያየት የምፈልገው አሁን ነው ትላለች። ይኸው ምግቡንን የበላ የለ እናቴ ትልና ለሰላም የቀረበውን ምግብ እሷ ስትበላ እሺ፣ የታለ ታዳ፣ ያመመኝ እኔ የታለ መርዙ ስትል ፊትለፊቷ ታወራለች። በጣም ይቅርታ ያው መድኃኒት ስታደርጊ ስላየውሽ እኮ እሱ ነው ብልጌ ነው ይቅርታ አድርጊልኝ፣ በእናትና ልጅ መግባት አልነበረብኝም ትልና ብሌንም እያለቀሰች ወደ መኝታ ቤቷ ትገባለች። በዛን ሰዓት ሰላም ከዛ ቤት እንድታስወጣት ቃል ትነግረታለች። ሰላም ምሽትልና አሁን ልብስሽን አዘጋጅና ወደ ቤትሽ ሂጅ። ያው ቀድመሽ ደሞዝሽን ወስድሻል። ስለዚህ ቀጥሎሽ ወደ ከቤት ይውጭልኝ። በእኔና በልጄ ደግሞ መጣች። ስንት ዓመት ሙሉ የተለዩ አተት ልጄን እንኳን ፍቅሯን ሳልጨረስሽ ስትላት፣ ብሌን ይቅርታ ከእግሯ ላይ ወርቃ ይቅርታ